ሰላም ጤና ይስጥልኝ። ውድና የተከበራችሁ የቻናል ቤተሰቦች እንደምናላችሁ፣ እንደከር እንዴት ከረማችሁ? እንግዲህ በባለፈው ቪዲዮ ላይ ቀጣይ ክፍል ወንድሜ ቤት እራት ስለተጋበዘን ክትፎ ልሰራለት ስለሆነ እሱን እለቅላችኋለሁ ባልኩት መሰረት እንግዲህ ይኸው ነጩን ቂጣ ለመጋገር ሊጡን እየቀመምኩ ነው። የቆጮውን ማለት ነው። ዘይት ቁንዶ ዘይት ወይኔ ቁንዶ በርበሬ ዘይት ሚጥሚጣ ኮረሪ ማርጌ እንግዲህ በምታዩት መልኩ እሽት እያረኩት ነው ያው እንግዲህ ቅመሙ በደንብ እንዲዋሃድ ያው እያሸሁት ነው በደንብ አድርጌ እንግዲህ ወንድሜን በጣም ስለምወደው እሱም ክትፎና ቆጮ ስለሚወድ የሚወደውን ነገር ሰርችለት ሊሂድ በማለት ነው እንግዲህ እዚህ ጋ እንግዲህ ቆጮን ካቦካው በኋላ ኮባይን እየዘረጋው ነው። ኮባይን እንግዲህ የተገዛው የስቅለት ዋዜ ማለት ነው። እናቴ አንድ ላይ ሌላም የበዓል እንትኖችን ስትገዛዛ አንድ ላይ የገዛችው እንግዲህ። ሰኞ ስለሆነ የጋገርኩት ፍርጃ ክርሚው ነው። ትንሽ ጠውለግለግ ብለዋል፣ ግን በቃ ምንም ማድረግ አይቻልም። እንግዲህ እዚህ ጋር እየቆረጥኩት ነው። እንግዲህ ውሃ አይነር ከፍከፍ አድርጌ ቆጮ ለጠፈጥፍ ነው። የሲስተር ልጅ ሚው እንደምታዩት በመበጥበጥ እያገዘችኝ ነው። ጠረጴዛው ላይ ወጣ። እንግዲህ በዚህ መልኩ ቂጣዬን እየጠፈጥፍኩ ነው። እንግዲህ ወንድሜ የዛን ቀሳኝ ወለታ በዓልም አልነበረም ጅቡቲ ነበረ። የጅቡቲ ሹፌር እንግዲህ ታውቃላችሁ ረፍት የለውም። ታናሽ ወንድሜ ነው። መንገድ ነበረ እንግዲህ እሱ ወደ አስር ሰዓት ምናምን ሰኞ ዕለት አገባለሁ ብሎን ከአስር ሰዓት በኋላ እኛም ለእራት ስለሆነ እየተዘጋጀን ያለ ነው። እንግዲህ ያው ከመንገድ ሲመጣ እኔም ሰስፔንስ ላረገው ሰርፕራይዝ ላረገው ይህንን እየጋገርኩለት ነው። እና በዚህ መልኩ እንደዚህ ያው ለማሳሳት እየሞከርኩ ነው። እንግዲህ አስር የምጠፈጠፈው እንግዲህ ያው ሙያው ኖሮኝ ሳይሆን ያው አይቼ ነው። እንግዲህ ሲያረጉ አይቼ ነው መጋግረው እንጂ ብዙ ሙያው የለኝም የቆጮና ግን በቃ በተቻለኛ ቀን ያው እንትን ለማለት እየሞከርኩ ነው። ያው በዚህ መልኩ እንግዲህ ሸፈንፈን እያረኩት ነው የጠፈጠፍኩትን እንትን ምጣድ ተለኩሷል። እንግዲህ ገና አልሰማችም። እዚህ ጋር በከላይም በኮባው ላይ እንዲሳሳልኝ ነው። ስስ ነው ደስ የሚለኝ እና ጫን ጫን የምለው እንዲሳሳልኝ ፈልጌ ነው። እንግዲህ ምጣዴ ናየቻ ገና ስላልሰማች ሁለተኛውን ቀዩን ሁለት አይነት ነው መጋገር የፈለግኩት በቀይና በነጭ። ስለዚህ የቀዩን እንግዲህ ለአቦካ ቡላይን እንደዚህ እየፈረፈርኩ ነው። ከዛ ደግሞ ይልቀምም ኮረሪ ማይን፣ ጨው፣ ሚጥሚጣይን፣ ትንሽ ዘይት አርጌ እንግዲህ ያየሁትን ነው። በርበሬ በርበሬ ማረጋለሁ። በርበሬ ለከለሩ ነው የማረገው፣ ሚጥሚጣ ግን ለጣዕሙ ነው የማረገው። ያው ሲያደርጉ ያየሁትን ነው። እንግዲህ በደንብ እንዲዋሃድ እንግዲህ እዚህ ጋር እያሸሁት ነው። የሲስተር ልጅም እኔም ካላረኩ እያለችኝ እንግዲህ እሷም እያረገች ነው። እሷም እያረገች ነው። እንግዲህ ውሃዬን አድርጌ ሶሪ በደንብ ለማሸት እየሞከርኩ ነው። እንግዲህ በደንብ መታሸት አለበት፣ ያው ቅመሙ በደንብ እንዲዋሃድና እንዲጣፍጥ። ግን በነገራችን ላይ በጣም ነበር የሚጣፍጠው፣ እውነት እኛም ቤት ቀምሰነዋል። ለምን ለአባቴና ለሱ ነው እየሰራ ያሉት፣ ምክንያቱም አባቴ ደካክሞኛን ላሌ ድም ስላለ ራቅ ስለሚል እኛም ስንቀምሰው ጥሩ ነበር። እዚጋ እንግዲህ ነጩን ምጣድ ላይ አርግ ያለው ማለት ነው። ምጣዱ አልሰማችም ነበር። ቀዩንም በዛው ያቦካሁት አሁን ደግሞ ቀዩን ለመጠፍጠፍ ይሄው እዚህ ጋር ኮባይን እየዘረጋው ነው እንግዲህ አንዳንድ አንድ ድምጽ ሲገባ ይቀርበሉኝ የሲስተር ልጆች እየበጠበጡ እንግዲህ የልጅ ቤት እንዲና እና እዚህ ጋር ውሃዬን ከርከፍከፍ አድርጌ ቀዩን ቆጮዬን ለመጠፍጠፍ እንግዲህ እንትን እያልኩ ነው። ያው በዚህ መልኩ እንግዲህ ጥፍሱንም እንደነጩ በደንብ ለማሳሳት እሞክራለሁ። ያው እንግዲህ ቪዲዮውን ዘግየት ብዬ ነው የምለቀው። አይሞላልኝ እንደሆነ ዳግማ ትንሣኤም ካለፈ በኋላ ነው። እንግዲህ ያው በተቻለኝ አቅም እዚህ ጋር ለማሳሳት እየጠፈጠፍኩ ነው። የሲስተር ልጅ ምንድን ነው እያለች በአግራሞት ነበር እየጠየቀችን የነበረው ምንድን ነው የምትሠሩት ቢቸግረን እ ስትለን ቂጣ ነው እያልናት ነው። ያው የታላቋም ቆሞ እያየ ነው። እንግዲህ የእሱ ድምፅ ነው እዚህ እያለቀሰ የሚገባው። በነገራችን ላይ እኔ ሌላ ክፍል ዘግቼ ነው ምንትን ምለው ግን ያው ይገባል ድምፅ ይቅርታ። እዚህ ጋር ደግሞ በተቻለኛ አቅም ኮባውም ሙሉ ስላልሆነ የተቆራረጠ ስለሆነ በተቻለኛ አቅም እንግዲህ ለመሸፋፈን እየሞከርኩ ነው። እንግዲህ ይህኛውም ደረሰ። ባይገርማችሁ ይች ይመጣል፣ የእኔ እድሜ ናት። እድሜሽ ስንት ነው እንዳትሉኝ እንጂ በጣም ያው ያገለገለች ምጣድ ናት። በነገራችን ላይ እኔ በጣም ነው የሚገርመኝ የድሮ እቃ ኳሊቲነቱ። እንግዲህ ያው ስቲል ነው እያገለገለች ነው እናቴ ቤት። እናቶቻችን ደግሞ ታውቃላችሁ እቃ መቀየር መጣል አይወዱም። እዚህ ጋ ያው አክት እያሳየችን ያው ደረቅ እንጀራ በሚገርማችሁ ሁኔታ በጣም ነው የምትወደው። እንግዲህ ሳናያት እየቦጦቦጦች በኋላ ላይ ነው ያየናት። ብታየው ይህ ወንድሟ ደግሞ እዚህ ጋ የእኔ ይጅል እሱም አብሮን እንግዲህ እያየ ነበረ። እንግዲህ ቀዩን ስጠፈጥፍ ትንሽ እሳት ሳይገባብኝ አይቀርም። ይሄ ነጩ ቆጮ ግን አሪፍ ነበረ በነገራችን ላይ። በዚህ መልኩ እንግዲህ የተዋጣልኝ ይመስለኛል በነገራችን ላይ። ብታዩ ይሄው ቀዩንም እንግዲህ ምጣዴ ላይ እያረኩ ነው። እሱን ክድን አድርጌ እዚጋ ነጩን እየከፈትኩ ነው እንግዲህ ከምንም ነገር በላይ ደረቅ እንጀራ እንዴት እንደምትወድ ለማንኛውም እንግዲህ ቆጮ ተሳክቶልኛል። በዚህ መልኩ ቆንጆ ሆኗል። እንደዚህ ሆኖ ደርሶልኛል። ቀዩም ቆንጆ ነበር የሆነው። በዚህ መልኩ ያው የእንትኑ የተቆራረጠ ስለሆነ ቅርጩ ወጥቶብኛል። የኮባው ቅርጽ ማለት ነው። ከዚህ ጋር እየለቀምኩ ነው። ቀዩም ደርሶ እንግዲህ ሊገለበጥ ነው። ቀዩም እንደዚህ ደርሶልኛል። ዋው ነበረ። በነገራችን ላይ እሱም ወዶት ነበረ። እንግዲህ ቀዩንም በብረት ዲስክ ክዳን ነው እያወጣሁት ያለሁት። ያኛው ስለያዘ ማለት ነው። ቀዩም እንግዲህ በተሳካ ሁኔታ ደርሶልኝ እንደዚህ ሆኗል። እንግዲህ ቆጯችን ደረሰ። አሁን ስጋዬን እንግዲህ ለመፍጨት እየከተፍኩ ነው። ስጋዬንም በዚህ መልኩ እንግዲህ አዘጋጀው። ያው ለሱና ለአባቴ ነው እያዘጋጀው ያለሁት። እንግዲህ እንደምታውቁት እኛማ አራት ተጋብዘን እየሄድን ነው እንግዲህ ስጋዬንም ፍጭት ታደርጉኝ። አሁን ላይ እንግዲህ እንደ ድሮ እየሄዱ ማስፈጨት የለም። እዛው ቤታችን በሽንኩርት መፍጫችን ፍጭት ነው ስጋችንን። ስጋዬንም እንግዲህ ያው ቅመምም አርጌ ያው ጣባም ስላልነበረ ያው እዛ ጋር በምታዩት ነጭ ጎርጎድ ባሌ ሳህን ላይ ነው አስተካክለን ወንድማችን ቤት የምንሄደው ማለት ነው። ግን እሱ ያው ጅቡቲ ከርሞ ገና ስለገባ ምግብ ምናምን ስንበላሱ ቤት መቅረጥ ስላልተመቸኝ አልቀረጽኩም። እሱም አረፍ ልበል ብሎ ገብቶ ነበረ። ይኸው እዚህ ጋር እንግዲህ በደንብ ባርጌ ለመለወስ ሚጥሚጣውን፣ ቅቤውን፣ ኮረሪማውን ጨውን እንግዲህ ቅቤውን እዚህ ጋር ጭምር እያረኩ ነው። አቅልጬ በቡና ማገናፈያ ነቀስ ትለኛል። ያህዴ ልጅ ይህ ተላልጫ አፏ ይሰማም። እንግዲህ ይጣፍጣል አፏ እዚህ ጋር በደንብ እየለወስኩ ነው እንግዲህ በደንብ ተደርጎ በቃ፣ እዚህ ጋር ተዘገጃጀን፣ ለበስን። እንደነገርኳችሁ ያው እንደዚህ አርጌ ቆንጆ አርጌ አዘጋጀሁለት። ምሳ ስንበላ መቅረጽ አልተመቸኝም። ቡና ቁልቴ፣ ብራዘር ሚስት እያሸተተችን ነው። ምሳ ከበላ እራት ከበላም በኋላ ያው ሀባባችንንም ቆርጦ በትር ያቀረቡልን እንግዲህ ያው ቤቱ ስለሚሞ ግቢ ላይ ያለ ነው። በዚህ መልኩ አልቋል።